በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የዓርብ ውዳሴ አምላክ ስርዓተ አምኃ። አምላኬ ሆይ የምግባር ደሃነኝና ላንተ የማቀርበው እጅ መንሻ የለኝም። ነገር ግን ጻድቃን በሚቀርቡበት ጊዜ የሚያቀርቡልህን ፍቅር ስለ እኔ ሕይወት ለአባቴ ያቀረብከውን ፍቅር እንደ እጅ መንሻ አድርጌ አቀርብልሃለሁ ለአንተ ሞትና ሕማማት መታሰቢያ እንዲሆን ለእግዝእትነ ማርያም፣ ለጻድቃን፣ ለወዳጆችህ ሁሉ ለእኔም ጸጋ ስለ ሰጠህ ምስጋና አቀርብልሃለሁ። ከዚህም ሌላ ለእኔ የኀጢአት ስሬት የኀጢአት ፍትሀት እንድትሰጠኝ እለምንሃለሁ። በምሞትበት ጊዜ ጸጋህን እንድትሰጠኝ ተስፋ አደርጋለሁ። ለእግዝእትነ ማርያም ጸሎት ከንጹሐን ይልቅ ንጽሕት የኢየሱስ ክርስቶስ እናቶይ በአንቺ የተጸነሰን አምላክ እኔ ዛሬ የምቀበለው ነኝ። አንቺ የኢየሱስ ክርስቶስ እናት እንድትሆኝ ሌላ ኃጢአት በሰው ሁሉ የደረሰ የአዳም ኃጢአትስ እንኳን አልደረሰብሽም። እኔ ግን ኃጢአት የሰራው ስሆን የአንቺን ልጅ ኢየሱስ ክርስቶስ ልቀበል ወደ ቁርባን እቀርባለሁ። ማሪ እናት ሆይ ክፋቴ ብዙ ነውና እሱን ስቀበል እንዲምረኝ እያዘንሽልኝ አማልጅኝ። የኔ መቀበል ክቡር ልጅሽን ማዋረድ መናቅ እንዳይሆን እርሱን ልጅሽን በምትቀበይበት ጊዜ የተደረገን የአንችን መዘጋጀት፣ የአንችን ትህትና፣ የአንችን ንጽህና ስለ እኔ ፈንታ እንድታቀርብልኝ እለምናለሁ። ጌታ ኢየሱስ ክርስቶስ ሆይ ሀጣንን ፈልገህ ከቦታቸው ልትመልስ የመጣ አንተ ነህ። የጎሰቆልኩ እኔንም ፈልገህ ከሚናጠቁ አንበሶች ወደምድንበት ያለ ድንጋጤ በጥላ አረፌ ወደምኖርበት፣ ወደማትፈርስ ቅጽርህ ልታገባኝ ምን ያህል ይገባል ሊሆን አቤቱ፣ በባሪያ በዳዊት ቃል የጻድቅ ሞት በእግዚአብሔር ዘንድ ክቡር ነው ብለሃልና፣ ጌታዬ ሆይ በኃጢአት ከሚመጣ ሞት አድነኝ። ሕይወትና ስርየትን ስጠኝ። በጎ ነገርን ለዘላለም አድርግልኝ። አቤቱ ይድን ዘንድ መመለሱ ነው እንጂ የሀጥውን ሞት እንዳልወድ መሃላን ምያለው ብለህ በሕዝቅኤል አንደበት ተናግረህ ነበር። ጌታዬ ሆይ ለሚመለሱት የምትሰጣትን እንዲህ ያለች ንስሐ ስጠኝ። አቤቱ ንስሐ ከሚያሻቸው ከዘጠና ዘጠኙ ጻድቃን ይልቅ በአንድ ሀጥ መመለስ በመላይክት ዘንድ ታላቅ ደስታ ይደረጋል ብለህ አንተ ተናግረሃል። ጌታዬ ሆይ በመላይክት ዘንድ እንዲህ ያለ ደስታ እንዲደረግልኝ ይህችን የምትመስል ንስሓን ስጠኝ። ጌታዬ ሆይ ሸክም የከበዳችሁና የደከማችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ ተናግረሃል። አቤቱ ወደ አንተ እንድመጣ መምጣቱን ስጠኝ። ከኀጢአት ሸክም ታድነኝ ዘንድ የዘላለም እረፍትን ስጠኝ። አሜን ይደረግልኝ። ጌታዬ ሆይ ሀጣንን ለንስሐ ልጠራው ነው እንጂ ጻድቃንን ልጠራ አልመጣውም ብለህ አንተም ተናግረሃል። ጌታዬ ሆይ በደሌና ኃጢአቴን ይቅርት ላይ ዘንድ እኔ ሀጡ ባሪያህን ወደ አንተ እንድመጣ አድርገኝ። ጌታዬ ሆይ በነፍስ ከተጎዳ ለሰው ምን ይረባዋል ብለህ ተናግረሃል። ጌታዬ ሆይ ነፍሴን በፊትህ ገንዘብ እንዳደርጋት አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ጎስቋላ ድሃ የምሆን እኔን ይቅር በለኝ። እኔ የረከስኩ ያደፍኩ ነኝ። እኔ ዘማዊ ነኝ። እኔ ክፉ ነኝ። እኔ ጠማማ ነኝ። እኔ በኃጢአት የሰጠምኩ ነኝ። እኔ የጠፋሁ ነኝ። እኔ የወደቅኩ ነኝ። እኔ መንገድ የጠፋብኝ ነኝ። እኔ የተናቅኩ ነኝ። እኔ የተዋረድኩ ነኝ። እኔ ስለ ክፉ ስራዬ ያፈርኩ ነኝ። በእኔም ያለ ክፉ ስራዬ ይህ ብቻ አይደለም፣ በደሌ ስለ በዛ እጥፍ ይሆናል እንጂ ክቡር ጌታዬ ሆይ እለምንሃለሁ፣ ለጋስ ሆይ የሰራሁትን ታላቁን ኃጢአቴን ይቅር እንድትለኝ አንተ ታውቃለህና ከኃጢአት እድፍ ሁሉ አንጻኝ። ጌታዬ ሆይ እለምንሃለሁ፣ በሰራሁት ስራ በጠላትነት ከተነሱብኝ ከጎተቱኝ፣ ልብሴንም ከገፈፉኝ ወንበዴዎች ታድነኝ ዘንድ ከእኔ የወሰዱትንም ገንዘብ መልስልኝ። በሩኅሩህነት ዘይት ቁስሌን አድን። አቤቱ ጌታ ሆይ በበጎ ይቅርታና በክቡር ስልጣንህ ሰይጣንን ፈጥነ ከእግሬ በታች ቀጥቅጠው። አቤቱ በስልጣንህ ኃይሉን አድክመው ሰራዊቱንም በመላየት ጎብኞች ከእኔ በት ናቸው። ከክፉ ሁሌናና ከመከራም ጠብቀኝ። እኔ ባሪያህን ከርኩስ ነገር ሁሉ ጠብቀኝ። ጸጥታንና በቦታ መወሰንንም ስጠኝ። የሰይጣንን ፈቃድ እንዳልሰራ በጠላቴ እጅ አትጣለኝ። ያነገረ ሰሪ እንደወደቀ እንዳልወድግ እኔ ባርያህን ተቀበለኝ። ወይንህንም ከጠበቋት ጋር ቁጠረኝ። የምእመናን ስራ ሰርቼ በአስራ አንድ ሰዓት ዋጋ ካገኙት ጋር ዋጋ እንዳገኝ አቤቱ በጠራች ንስሐ እንባ እንዳገለገሉህ እንደ ወንበዴዎችና እንደ ቀራጩ እንደ ሴሰኛይቱ አድርገኝ። አቤቱ የሚያረጋጋ የይቅርታ መላእክን እዘዝልኝ። አቤቱ የጠፋች የባሪያህን ነፍስ አድነህ ወደማታልፍ መንግሥተ አግባት የኃጥኡን መመለስ ነው እንጂ ሞቱን የማትወድ ሆይ አቤቱ የሚያገለግሉህን ልቦና ስጠኝ። በአንተ አምኛለሁና ስለ ይቅርታ ብዛት አንተን ፈለግኩ እንጂ ያለ አንተ ሌላ የፈለግኩት የለኝም። እኔ ድሃ ችግረኛ ስለሆን ዘወትር አዝናለሁ። በስራዬም ምንም እንደስ አላሰኘውህም። አቤቱ ከእንግዲህ ወዲህ የነስሐ መጀመሪያን ስጠኝ። በረዴትህም ክበበኝ። ድካሜንም በክቡር መስቀል አጋዥነት አጽናኝ። እራሴን ከወደኩበት አንሳኝ። በሰራሁት በኀጢአቴ ብዛት አትቆጣጠረኝ። ከኀጢአቴ የሚያነጻኝ ከአንተ በቀር ሌላ የለምና ጠላት አስቶኝ እኔ በስንፍና ያበላሸዋትን የወይንህን ቦታ አረማት፣ ኮትኩታት፣ ክብርት ጥምቀትህ ያነጻቻት ምድርህን አስተዋት፣ አሜከላና ሾህ በቅሎባታልና፣ ነገር ግን የእርቅን መልአክ ላከው ከሰይጣን ስራና ከእርኩስ ሁሉ ዳግመኛ ያነጻትና ያጠራት ዘንድ እግዚአብሔር ሆይ ጽኑ ኃይል ገናና ነህና ለአንተ ለዘላለም ክብር ይገባሃል። አሜን በእውነት የዳዊት መዝሙር መዝሙር ሰማንያ ዘጠኝ አቤቱ እኔ ወደ መርዳት ተመልከት አቤቱ እኔን ለመርዳት ፍጠን ነፍሴን የሚሿት ይጎሳቆሉና ይፈሩ በእኔም ክፉ የመከሩ ሁሉ ይፈሩና ወደኋላቸው ይመለሱ እሰይ ሰይ የሚሉኝ ያን ጊዜ አፍረው ወደ ኋላቸው ይመለሱ አቤቱ የሚሹ ሁሉ ባንተ ደስ ይበላቸው ሐሴትንም ያድርጉ በጊዜውም ሁሉ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔስ ችግረኛ ምስኪን ነኝ፣ እግዚአብሔር ግን ይረዳኛል። አቤቱ ረዳቴና መጠጊያዬ፣ አምላኬ ሆይ አትዘግይ። የጠባቂ መልአክ ጸሎት። የምትጠብቀኝ መልአክ ሆይ ዛሬ ወደ ቁርባን የምቀርብ ነኝና፣ ቁርባንን ስለ ክብሩ ብዛት የሚያስፈራ የሚያስነነግጥ ሥራ ነውና እጅግ እፈራለሁ። ስለዚህ አንተ ተከተለኝ። ጌታዬን የሚገባ ልመናን እንድለምን ነው። አንተን ጌታዬን እንዴት ቀበለ ይሆን? እንዲህ ለልቤ መንፈሳዊ እውቀትን አሳይልኝ። የኔ ልብ ካንተ ከዚህ ታቦት ዙሪያ የሚቆሙ ከባለንጀሮች ልብ ጋር እንዲሆን የልብ ትሕትና፣ የልብ ፍቅር አስተምረኝ። የምትረዱ ቅዱሳን ሁሉ ተከተሉኝ፣ ጠብቁኝ። ወሰዋት ለእግዚአብሔር